ውጊው የማነው ጌታ ኤግዚአብሔር እያንተው ነው ሰልፎሮ የማነው ጻድቅ ኤግዚአብሔርጅ እያንተው ነው። እኔ ግን በፊትህ ቆሜ በምስጋና ብየ ብየዘምራለው ኢየሱስ ገናና እኔ ግን በፊትህ

ቦታ ነው የምንነደው። በመሀከላችን ታላቅ የእግዚአብሔር ባሪያ አለች። ጊዜዋን እድሜዋን ሁለ ነገሯን ለጌታ የሰጠች እስካሁን ያያተም ሰው የለም ብዬ ነው የማስበው። ብዙዎቻችን የተባረክንበት፣ ብዙዎቻችን የተጽናናንበት፣ ብዙዎቻችን የታደስንበት እንዴት ብዬ ልንገራችሁ? ከአንደበቷ ወጣው የእግዚአብሔር ክብር ምን ብዬ ልንገራችሁ። በተለይ አባቶች፣ ወጣቶች እንኳ እንግዲህ ቀልብም የለንም ብለን እናስባለን። ትስቃላችሁ። ዛሬ ልምድ ትወስዳላችሁ። አንድ ወንበር ወደዚህ ይመጣል። ተባርኬበታለሁ። ሁኔታ ተደስቼበታለሁ። መዝሙር ዝም ብሎ አይደለም የሚዘመረው። ሁኔታን አይቶ አይደለም የሚዘመረው። መዝሙር ሰማያዊ ስጦታ ነው። መዝሙር ጸጋ ነው። መዝሙር ክብር ነው። መዝሙር እግዚአብሔር በሰጠው ይሄ ኪቦርድ ስም አንዱ መሳሪያ ነው። በግታር በመሰንቆ በክራር ብዙዎቻቸው የእግዚአብሔርን የደስታ ምንጭ ለእያንዳንዳችን አፍሰዋል። ዛሬ ደግሞ በመሀከላችን የምትገኝ እድሜና ጤናን የሰጣት እግዚአብሔር ሕያው ምስክር ስለሆንኩኝ እኔ ሰው ቢረሳም እግዚአብሔር አይረሳም። ሰው ቢተው እግዚአብሔር አይተውም። ዛሬ በመሀከላችን አለች፣ እህታችን እናታችን ሰናይት እንግዳ ይሄማ ለእግዚአብሔር ክብር አይደለም ወገኖቼ። ሰው ይርሳችሁ፣ ወገን ይርሳችሁ፣ እግዚአብሔር ግን አይርሳችሁ። ገንዘብም ይጠፋል፣ ውበት ይጠፋል፣ ሁሉ ይጠፋል፣ እግዚአብሔር ግን ለዘላለም ከኛ ጋር የብዙ ወገኖቻችን ልብ ተሰብሯል በተለያዩ ምክንያት፣ እግዚአብሔር ግን ልብን ይጠግናል። ዛሬም ዕድሜ ሰጥቷታል። የዛሬ ዓመት ካልተሳሳትኩ እዚህ መታ ነበር። በጭንቅ በመከራ ውስጥ ነበረች፣ የተጨነቀ ነው የሚያውቀው። በጣም ከባድ ልብ የሚሰብር ህይወት ውስጥ ነበረች። ዛሬ ግን እግዚአብሔር አጽንተው አቁመዋታል። ክብር ለኢየሱስ ይሁን። ምንም አይደለም፣ እኛ የምናበረከተው ነገር ምንም አይደለም። እዚህ ጋ ግን እንደዚህ በጉባኤ መካከል መገኘቷ እግዚአብሔርን አክብራ ምንም ቢሆን ብላ መታ በመካከላችን ተገኝታለች። እግዚአብሔር ዘመናውን ይባርክ። አሁን እሷን ነው ዛሬ በእናንተ ፊት በንጹሐን የእግዚአብሔር ሰዎች ፊት በእግዚአብሔር ፊት ስጦታ የምንሰጣት እህታችን ወደዚህ ትመጣለች። እህታችን ልኬ ይዘሻት ነኝ። ጫጫ ሆ ለእግዚአብሔር። ወንድማችን ነብይ አንተነህ ወደዚህ ይመጣል። ዛሬ ለሁለተኛ ጊዜ ነው የምታገኘው። አትሰኒን ገና ከዚህ በኋላም ብዙ ትገኛለች። እግዚአብሔር ረጅም እድሜ፣ ብዙ ሰላም እና ጤና ከብዙ ከበረከት ጋር እንደሚሰጣት አምናለሁ። ግን እንደው እውነት ለመናገር እዚህ ጉባኤ ውስጥ ዘማሪት ሰናይት እንግዳን በአካል የምታውቁ ሰዎች እጅ አሳዩኝ። በአካል በአካል በአካል 1 2 3 4 5 6 ካስር የማይበልጥ ሰው እሺ በስም የምታውቋት፣ በስም ዘማሪት ሰናይት እንግዳን በስም የምታውቋት ኖስታን 30 40 ሰው። ውጊያው የማነ ቅዱስ የእግዚአብሔር ልጅ አንተ ነው። ሰልፉስ የማነ ቅዱስ የእግዚአብሔር ልጅ

ክብር ለጌታ ይሁን። ትንሽ ትባርከናለች። ስጋት አይግባችሁ። ግን አሁን ዝማሬዋን ስትሰሙ በጣም ብዙ የማታውቋትም የረሳችኋትን ሰዎች አላስታወሳችኋትም? በዚህ ዝማሬ ያልተባረካለ? በነገራችን ላይ ቅድም የእግዚአብሔር ሰው ወንድም አሌክስ እንደተናገረው መዝሙር ዝም ብሎ የሚዘመር አይደለም። ክብር ለጌታ ይሁን። ይህንን መዝሙር እንግዲህ የዛሬ ስንት ዓመት ሰንዬ የዘመርሽው የዛሬ የዛኔ ዘማሪ ነኝ ብላ ነው የተነሳቸው። ግን ታውቃላችሁ የዛኔም ነብይ ነበረች እቺ ሴት፣ በደንብ ስሙኝ፣ ነብይ ነበረች። ይሄ መዝሙር ለኢትዮጵያውያን፣ ለኤርትራውያን እንደ ህዝብም እንደ ሀገርም ትንቢት የሆነ ስቲል ናው ዲስ ደይ። አሁን እንኳን በዚህ ሰዓት፣ አሁን እንኳን በዚህ ቀን እየሰራ ያለ መገለጥ ነው። ታምናላችሁ? አሁን ምንድ ነው የሚሆነው? ጉዳይ የኢትዮጵያ ሰልፍ የእግዚአብሔር ነው። የኤርትራ ጉዳይ የኤርትራ ሰልፍ የእግዚአብሔር ነው። በክለቀቅ አድጋሜን በለኛ በሰኒ መዝሙሮች ያልተባረከ የለም። በሰኒ መዝሙሮች ያልተጽናና የለም፣ ያላረፈ የለም፣ ባረከ የለም። እድሜና ጤና ሰጥቷት ሰኒ ዛሬ በመካከላችን ተገኝታለች። ከብዙ ህመም፣ ከብዙ ብቸኝነት፣ ከብዙ ድካም በኋላ ካልተሳሳትኩ የዛሬ ሁለት ዓመት ነው ቤት የመጣ ነው። ከወገኖች ጋር ዛሬ ፓስተራሪያን በመካከላችን አለ። አጋጣሚ ሆነው ወንድም አሌክስ ባለቤቱ የተወሰነ አቶ ውቤ ዛሬ የለም፣ የተወሰነ ወንድሞች ነው። ወንድማሹ ተሰብስበን ቤቷ ሄደን ባገኘናት ጊዜ ሰኒ እንዲህ አልነበረችም። ቀና ምትል ሴት አትመስልም ነበር። ለካታ ቃላችሁ ቀና ለማለት ጌታ ቀና አለው በማይታለፍ ሁኔታ ውስጥ እያለፈች መዝሙሯን ትጽፍ ነበረ። ክራሯን ትደረድር ነበረ። ልናጽናናት ልንጸልይላት ሄድን፣ ግን አጽናንት አሸኘችን። ጮኋቿ ሜን አትሉ ሞሄ ክብር ለጌታ ይሁን። እኛም የምነት የምነት ጸሎት ጸለይን። እግዚአብሔርም ረዳን። ጸሎታችንን ጮኸታችንን ሰማ። ሰንየም በሁለት እግሮቿ ቆመች። አሁን ለመዘመር፣ ለማመስገን፣ ለማምለክ፣ ለምስክርነትም እዚህ ቤት ከዚህ በፊት መጥታ ታውቃለች። አሁን ጭራሽ አገልግል እግዚአብሔር የሥራም ሰው አድርጓታል። እልልታ ጭብጨባ። ለዚህ ጌታ በልቧ የሞላውን ሁሉ ትል ዘንድ ደግሞ እኔ ፈቅጄላታለሁ። ውጊያው የማነው? ጌታ የእግዚአብሔር እያንተው ነው። ሰልፉ የማነው? ጻድቅ የእግዚአብሔር ልጅ እያንተው ነው። እኔ ግን በፊትህ ቆሜ በምስጋና ብዬ ዘምራለሁ፣ ኢየሱስ ገናና። እኔ ግን በፊት ቆሜ በምስጋና ብዬ ዘምራለሁ፣ ኢየሱስ ገናነ። አሚን። እግዚአብሔር ገና

ከኔ ጋራ ነው ዳብኖ ስራህ መፍረሱ የማይቀር እውነት ነው። የዘምራለው፣ ኢየሱስ ገናና፣ አሜን እግዚአብሔር ጠና። የዮሳፍን አምላክ እግዚአብሔር ተዋጊ፣ የሰራዊት ጌታ ሁሉም ድል አድራጊ፣ የህዝብህን ጠላት ጭፍጭፍ ፈረክና፣ ምርኮን በዘበዙ። አሜን ቆመው በምስጋና ው

የእግዚአብሔር መንፈስ የሚገርም ነው። ስመጣ ራሱ አሞኝ እየተጨነቁ ማስክ አድርጌ በቃ እያሳለኝ በጣም ነው የመጣሁት። እዚህ ከመጣሁ በኋላ ግን ክብር ለጌታ ይሁን፣ በጣም ሰላም ነው። እውነት ሰላም ነው። በጣም እንደገና ይሄን ያህል መቆም አልችልም፣ እውነት ለመናገር ግን፣ እግሬ በቃ እንትን ይላል፣ ይዝላል፣ ይዘላል። አሁን በጣም ጠንካራ ነኝ፣ በጣም ጠንካራ ነኝ። ክብር ለጌታ ይሁን በጣም ኢየሱስ ያድናል። ጌታ እግዚአብሔር አምላካችን ሰውሮ ያስቀምጣለን። እኔ ብዙ የሚያቆይ ሰዎች አሉ። በገጠርም በከተማም ብዙ ቦታ እግዚአብሔር ረድቶኝ አገልግያለሁ። ይህችን ክራሬን ኤሌክትሪክ አትፈልግም፣ ምን አትፈልግም። አንዳንዴ ሰው የማይደርስበት አካባቢ ጌታ ረድቶኝ በግርም በፈረስም በምንም የሄድኩኝ እንዳገለግል እግዚአብሔር እድሉን ሰጥቶኝ እንግዲህ ሰላሳ ሶስት ገደማ አመት ጌታን ረድቶኝ አገልግያለሁ። ክብሩ ሁሉ ለጌታ ይሁን። ግን እቤት ከተቀመጥኩ አይ ቲንክ አንድ አምስት አመት ይሆነኛል። ማለት ተኝቻለሁ፣ ረጅም ጊዜ። ለመጀመሪያ ጊዜ በቸርች ደረጃ እውነት እኔ ነብይን አላውቀው እንዴ እንትን ላይም አላየሁትም በፍጹም ለመጀመሪያ ጊዜ በቸርች ደረጃ ነብይ ሆኖ መጥቶ እኔ አላቀው መጥቶ የጎበኘ እሱ ነው። እሱ ብቻ አይደለም የሱ እንዳለ ቸርቹ ሰፈሩን ሁሉ እስኪደነቅ ድረስ መጥተው ፍቅራቸው እ የጌታን ፍቅር ያየሁት እንደገና። ለካ ፍቅሩ ይገለጣል ወገኖች፣ ይጨምራል ፍቅሉ እና ያኔ ነው በቃ ያኔ በፈውስ ነካኝ። እየጨመረ እየጨመረ እየጨመረ መጦ ዛሬ ደግሞ ምስክር ይሆን ዘንድ ነው መሰል እግዚአብሔር በደንብ አቁሞኛል። ክብር ለጌታ ይሁን። በእውነት እግዚአብሔር አምላክ ይባርካችሁ። እሱ ብቻ አይደለም። እኔ እንጃ ልዩ ልዩ ለእኔ ልካ ደብቆ አስቀምጦታል ይሄን ሰው ማለት ነው። ከዛ በኋላ ነው ሊያግዙኝ የሚችሉ ሰዎችን ሁሉ እግዚአብሔር ወደ እኔ የላከ እንጂ በጣም አስቸጋሪ ሁኔታ ውስጥ ነው የምታከምበት እንኳን አልነበረኝ ግን ጌታ አለ ከኔ ጋር እዛ ሆኜ ዝማሬ ይሰጠኛል አላማ ነበረው እግዚአብሔር እንደዛ ሲያደርግ አላማ ነበረው በጣም ብዙ ዝማሬዎችን ሰርቻለሁ አልጋ ላይ ሆኜ ስቱዲዮ እንድገባ እድል ይሰጠኛል ሄጄ ስቱዲዮ ገብቼ መጥቼ ተኛለው እዛ ሰርቼ ግን አሁን ዩቲዩብ ቻናል ላይ ብዙዎች ተጭነዋል ሰዎች ግን አያውቋቸውም። ብትጠቀሙባቸው ደስ ይለኛል ይዋቸውም አስሟቸው በጣም ተወዷቸዋላቸው ክብር ለጌታ ይሁን እና ይህንን ሰው ምን ልነግራችሁ መሰላችሁ? እግዚአብሔር የእናንተን ነገር ሰውሮ አስቀምጦ አንድ ቀን ይገልጠዋል እላቸው። አልጋ ላይ ሆኜ በሞትና በህይወት መካከል ዛሬ ነው የምትወስደኝ እያል ራሴን እያዘጋጀው ባለሁበት ጊዜ ለካ እንደገና ድል ሊሰጠኝ እግዚአብሔር እሱን ላከ ማለት ነው። እኔ በጣም ነው የሚገርመኝ። በጣም ወገኖች አሉ፣ እህቶች አሉ፣ ወንድሞች አሉ። በጣም በጣም በደስታ ነው የመጡት እኔ ደሳለኝ። ከዛ በኋላ ነው ድኜ ተፈውጭ የቀረሁት ማለት ይቻላል። እግዚአብሔር ዘመናችሁን ይባርክ። በእግዚአብሔር ፊት መስዋዕታችሁ ሞገስን ያገኝ። እግዚአብሔር ፊታችሁን ይቀበለው። ከዚህ በላይ ብዙ ስፉ ተከናወኑ። በጌታ በኢየሱስ ክርስቶስ ስም እግዚአብሔር በብዙ ይባርካችሁ። ይህንን ማለት ነው። ስጦታ ምንም እኔ አስቤ አላቅም። ምንም የለኝም። እኔ ከሰው አንጻር ሰው የለኝም ብዬ ዘግቼ ቁጭ አልኩ። ሰው ነኝ። ብዙም ወደዛ ወደዚህ ምልም አይነት አይደለሁም ግን እግዚአብሔር ብቻችሁን ቁጭ ብትሉም እግዚአብሔር ግን ሰው አለው። ለናንተ እግዚአብሔር ጊዜ አለው ለናንተ። ባካችሁ ይሄ ነገር መልእክት ያለው ይመስለኛል፣ ያዙት። ሰው አለው እግዚአብሔር የሆነ ነገር አለው። ብቻ አዝናችሁ ብቻችሁን ምናምን ባላችሁበት ሁኔታ እግዚአብሔር ሰው አለው። እኔ ግን ልቤን ደግፎት ስለነበረ መሙ ያመኛል፣ ግን አላዝንም። ደስተኛ ነበርኩ እና ባለፈው መጥቼ እየመሰከርኩ ነበረ ከዛ በኋላ ነው ትልቂት ሰዎች መምጣት እኔን ማግኘት እንደገናም እጃቸውን እየዘረጉ በጣም ብዙ ሰዎች እግዚአብሔር ይባርካቸው ባሉበት ባረኩኝ፣ ማለት ነው እና ይህን ለማለት ፈልጌ ነው። እግዚአብሔር ይባርክኝ ሰነይህ እግዚአብሔር ይባርክሽ፣ እስኪ እግዚአብሔር ይባርክሽ ብሏት። እውነት ነው ስንሄድ እንደዚህ አልነበረም። ልብ የሚሰብር ነው። ያው መስክራለች። እሷ ዛሬ ግን መቋሟ ነው። እኔ ልቤን የነካኝ እውነት ሞራል ያስፈልጋል፣ ለእግዚአብሔርም ክብር ያስፈልጋል። በደንብ ሞራል ስቷ በደንብ ይከፈት! ይከፈት! በጋራ በዚህ ጭብጨባ አይከፈትም እያለው ነው። እስኪ በደንብ በደንብ! አረ ወጣቶች ሞራል! አረ ይከፈት!

አረሄ፣ የተለየ ነው፣ ክብር ነው፣ ደስታ ነው፣ ሰላም ነው። አረ ጭብጨባ ያንሳ

እግዚአብሔር ያክብራችሁ ሁላችሁንም። የቀደሙትን ያገለገሉንን ደግሞም የሚያገለግሉንን እንዲህ ማበር ልማድ ቢሆን መልካም ነው። እህታችንም እናታችንም የሆነች ዘማሪት ሰናይት እንግዳ የወንጌል አርበኛ ነች። ቅድም የዘመረችው መዝሙር እኔ የሚያልኳችሁ የዛሬ ሰላሳ ምናምን ዓመት የተዘመረ እኔ ጫት እየቃምኩ ሰማው የነበረ መዝሙር ነው። ሽሻ እያጨስኩ ሰማው የነበረ መዝሙር ነው። ብዙዎቻችን የተባረክንበት ነግሬያቸዋለሁ። እንደ ሀገርም እንደ ሕዝብም ትንቢታዊ የሆነ መዝሙር ነው። ክብር ለጌታ ይሁን። ይሄ ለእሷ በጣም ጥቂት፣ በጣም ተራ ሲያንሳት፣ ግን የወንጌል ብስራት ቤተ ክርስቲያን አገልጋዮች፣ አባላቶች፣ መሪዎች ፍቅራችንን በዚህ መንገድ ብንገልጥላት ትናንት ሄደን ባገለገልናት አገልግሎት በጸለይንላት ጸሎት በተቀበለችው ፈውስ መታ እንደመሰከረችው በቃ ለካ እግዚአብሔር ሰው አለው። ቅድም ስትመሰክር እንደነበረው እንዳለችው አሁንም እግዚአብሔር ሰው አለው ከጎኔ ናቸው ብላ እንድታስብ እንጂ ስንዬ ብዙ የበዛ ነገር አይደለም። ጸጋ አለበስንሽ፣ ክብር አለበስንሽ፣ ብዙ በረከት ሰጠንሽ። ረዥም እድሜ፣ ብዙ ሰላምና ጤና አሁንም ይብዛልሽ በእግዚአብሔር ቤት በእግዚአብሔር ፊት እድሜ ዘመን ዘላለምሽን መኖር ይሁንልሽ። እንወድሻለን። ደግሜ እምላለሁ እንወድሻለሁ። ፍቅራቸውን ገለጡላት። ለጸጋው ባለቤት ዝማሬውን ላፈሰሰልኝ ዜማ ለሰጠኝ ጌታ ክብር ይሁን። እናንተም እስኪ አክብሩት። እኔ ይሄን ያህል ከከበርኩ እሱ ምን ያህል ይከብር። ባካችሁ እልልታ አርጉለት። ባካችሁ የእውነት ጭብጨባ ይሁን ለጌታ ብቻህን ክብር ለአንተ ብቻ ይሁን ክብሩ። ዜማን የምትሰጥ ቅኔን የምትሰጥ አንተ ነህ። መልእክትን የምትሰጥ አንተ ነህ። ጌታ ሆይ አንተ ልትከብር ይገባል። እኔ ክብርህን ላልነካ በዘመኔ ሁሉ ቃል ገባለሁ። ባካችሁ አክብሩልኝ፣ ጌታ ነው ባካችሁ አንግሱልኝ ንጉሱን። ሀሌሉያ! እናንተንም እግዚአብሔር ይባርካችሁ በእውነት አሁንም፣ ሌላ የእግዚአብሔር ዓይኑን ይግጠምላችሁ። የሱን ዓይን ይግጠምላችሁ። የሚያየውን ምታዩ ያድርጋችሁ። ክብር ሁሉ ለጌታ ይሁን። ሀሌሉያ!